ሰው ማት ያለችው ፈሳች አስር ሺህ ሰው ባለበት ለቀቀች። እኔም ፈስቻ ቃለው ምልጦች ነው ራሱ ፈስታለች ቲክተክ ላይ የእፋጫ አጋልናቸ ጋ ላይፍ ላይ ፈስታ አለ። እኔ ራሱ አልሰሙም እንጂ በደንብ ልብ ብለው ፈስቻቃለሁ። ምን ችግር አለው? አዳምጪ አውቃችሁ፣ አውቃቸ አቀናብራችሁ፣ ፈስ ችግር የለውም። ፈስ እኮ ናቹራል ነው። የጉራጌ ምግብ ስትበላ ሊያስፈሳ ይችላል። ቆጮ የቂጥ ቀለበትን ያላቅቃል። አያት አያት፣ ሰው ልብ ብሎ ሰምቶኛ? በጣም እሺ። ቅቤው ነው ቆጮ ነው ከታች የሚያላቅቀው ነው፣ ጫቱ ነው። ጉንጭና ጉንጮና አይተሻል? ብጉሮቶባት እዚህ ጋር ለጥፋ ገብታለች። ደግሞ ተርዚና የምትይዝበት ጉንጭና ጉንጫ ላይ አብጦ አላየሽም ብጉር ክምር ክምር ያለው ነው እያሉ ነው። ሰው ሁሉ አውቀው ነው ሊያጣላ፣ ወላሂ እያልኩሽ ወላሂ። እቀልቆ አይሻልም። ጃፒን አስጮ እያለች እየሰማሽ አይደል? ለምንድን ነው አውቀን እንትን ምን እናንተ። በቃ እሷም ጉንጭ ብላችሁ ፎልቷንም ምን እንዳለ ታውቃለህ። ሰው ይፈሳል እንዴ?

ጓድያ እንድህ እኔ አሁን የሆነ ነገር አለች። ጃፒ ምን እንዳለች ሰምተሃታል? ችግር የለም ሁላችንም እንፈሳለን። እኔ እጠይቋት እኮ አልመለሰችም። ሁላችንም እንፈሳለን። ጉራጌ ከመቼ ወዲህ ነው እንደዚህም በእንደዚህ አይነት በስራ ነው

ግን አራዳ ነ ስታስቀይ ሳየሻል ወዴዶ እንትን በልች ጂጂ ኪያ ፈስታ ታቃላ ለዛውም፣ ፊት ለፊት በተሰነጠቀው ነው የእሷ ያወጣው። የእሷ ሙሞ እኮ ነው የሚፈሳው። ለምንድን ነው ግን ሙሙ የሚፈሳው? ምን ሲሆን ነው? በጣም ከላሸቀ መሰለኝ ከላሸቀ ኖ እንዴ ከላሽ? በእናት ባሏ የሰማይ ስባሪ የማያክለው ሀቢባ አጭር ናት ላ ላይ ተጭኖ አድሮ ይሆናለ። እንግዲህ ም እናንተ ልታጣሉ ነሆን? የታርቅ ያለው ከእሷ ጋር ተው ተው አታስ ፍቅራቸው እራሱ ብታይ ሲታረቁ ሮሚ በጉራጌነት አንጌቶ ታሽቶናል። አዲስ አበባ ልጅ ነው የስትል ነበር እና ሮሚ ዛ ኔርቁ ቀል እኔ ጉራጌ በመሆንሽ ዘሬ ነሽ ከአንቺ ጋር ልጣላ ማለት ነው።

እእሷ ዘሯ ይጣራ ይጣራ ከፈለገ እኔ ድጋሚ ልታጣሉኝ ከሆነ አኖ እኔ ስለ ዘሯ የማውቀው ነገር የለም። የራሳቸው ጉዳይ። ዛሰ አገር ቤት ስለሆነ ፍራቻ ነው መተሻል ማን አባህን ስወጣ እግዚአብሔር፣ እንደዚህ የምትለኝ ነገር ነው ደሜን የሚያፈላኝ። እኔ የምታውቀው ነገር የለም። አገሬን ልገባ አልወጣም። መንግስት ካልሰራ ቀጠቅጠዋለሁ። ብዙ መቀጥቀጥም አለበት። መንግስት እኮ ግን ያው አንቺ ከራስሽ ካለሽ ኮንታክት አንጻር ካለሽ ቅርበት አንጻር ብዙ አትና፣ የምናባህ ቅርበት የምናባህ ኮንታክት የምናባህ ምናምን የምትተሻሸው። እኔ ሮማን ተሰማ ከማንም ጋር ሳሽ ቋልጣ አታገኘኝ። ምን የህዝብ ልጅ ነኝ። ሮሚ ሮሚ ሮሚ አይደለም። ምንድነው ግን ሰሞኑን ፍርሃት ፍርሃት ብሎሻል በዚህ አመት

ትክክለኛ ሰው ትክክለኛ ስላልሆነ ይቅርታ ጠይቅያታለሁ። ኖ ኖ፣ ግን እንትን አባባልሽ ስም ሮ በህይወቴ የመጀመሪያ ጊዜ ሮማንን ስንት ጊዜ አውቃታለሁ። ዛሬ አፍሽን ዝጊ፣ ያረባክሽ ሚዲያ ላይ ነሽ። እዛ አዛጋለሁ፣ ማን ሊከለክለኝ እ መፍሳት ነው። እንዲህ ደግሞ ማዛጋት ደግሞ ምንድን ነው አንተ ልክስክስ? ማዛጋትም ሊከለክለኝ ነው እንዴ? አዛጋለሁ፣ የፈለገ ቀርቶ ይልፖስተኝ። ምን አይነት ጉድ ነው ይሄ ልጅ! እንዴ ሚውት እያደረጉን ነው እኮ። እባካችሁ በይልን፣ እረፉ። ማን ነው ሚውት? ሥነ ሥርዓት ያዙ። እኛ ጓደኛችን ነች ሮሚ። ሚውት አታርጉን ነው አሁን። ጓደኛ እንከባበር። እናታችን ዘፋኑ ይዛችሁ እድሜያችሁን አድሱ፣ ከወጣት ጋር ይዋላችሁ። ሰርግሽ መቼ ነው? አንተ ምን አባት አስቀይሰኝ? አለ አሁን ያልከው ምን ልጅ ነው? ይህን የምታስቀይሰኝ፣ ሰርግ ምን አገባህ አንተ። አትመጣ ያለው ጀርመን ከጠራሽኝ እመጣለሁ፣ እውነት እመጣለሁ። በምን በኩል አድርገህ እንዴት? በምን በኩል ነው? ከእዚህ ከእኛ ጋር እኮ ቅርብ ነው። አረ፣ ጉራሽን አትንፊ። አትችልም መምጣት። ማነው ያለው እስቲ የዛን ቀን ከመጣህ አደንቅሃለሁ ነው ትጠራ መቼ ነው እሺ መቼ ነው ተመር ላይ ቀኗ ቀኑን ነገር ነው ምናምን የሚባለው ስንት ነው ስንት አመት የስልሳ አመቷን ነው ስንት ሀምሳ አምስት አመት ነው አንተ ሰርግ አልኩ። ምን አባ ነው ስለ በርዝደ የምታወራው? ሰርግ እንዴ? አንቺ ኖር ነው ዜግነት ካለው ይችላል። አዎ ዜግነት ካለው ይችላል። ግን ለጃ ፊማን ነው ዜግነት የሚሰጠው። እንደ ፊቴ ለዜግነት አይሆንም። አረ፣ የዜግነት ክብር ፊት ነው የምትመስለው። ዛሬ ሳቅን በጊዜ በጠዋት አትልም አልወጣትም። አሁንም ይሄኔ እያየቻችሁ ነው። እናንተስ ታቀሳስሩኝ

በቃ እንዴት ነው ሴት የሚፈሳው? በቃ እኔ ያለኝ እድል እንግዲህ ባላና ሷን ሳመሳስላቸው የምድርና የሰማይ ልዩነት አለ። ወይኔ ተፖስቷል አሉ ምን እዛ በህግ አስፈራራጃት እንዲጀ ቤተሰቦቿን ታውቃለች ገባያች እና ለዛ አረ ውሻኔ ቤተሰቤ ምናምን እንደ አከብራለሁ እ ቤተሰቧን አሳልፋ እንዲያሰጥባት ነው ገባ እዛው አለ ሀገር ስለሆኑ ቤተሰቦች የት ሀገር የቱ ጋር እንዳሉ ሁሉም መንግስት ያለዋል እኔ ሰውጣ ስገባ ቪዲዮ ይዤ ነው የምወጣው የእንትና የሀቢብ አባል ኤምባሲ ስለሚሰራ ገባ አስቸጋሪ ነው ለሮማን የፍቅር ይዝም እናትና አባት እኮ ለቀን ታስረው ተፈተዋል። ፍቅር ይዝም እናንቱ ተብሎ ከዛ ኬንያ ተገኘ አቢባባል ኤምባሲ ስለሆነ እያለ ትክክል ነው እንጂ ሀገር ስገባ፣ ሮማን ዜግነቷ ደግሞ እሷ እንግሊዛዊ ስለሆነች ስራ ትያዝ። እኔ ማንንም መፈራ ሴት አይደለሁም። ቪዲዮ ተፖስቷል። ይፖሰት በቃ ምን አገባኝ? አንዴ ብለሽ አለ አለቀ። እነዚህ ሲያስለፈልፉኝ አስተው ነው አላለም፣ መዳኒ ሰጥተው ነው ቢያት እግዚአብሔር የስራችሁ ይስጣችሁ። አሜን አሁ ፖስቸዋለሁ። አላለም አንዱ ደንቆ፣ አንተ ልክ ስኩስ ፍጥነታቸው ነገርኩሽ ያ